ሰላም ሰላም፣ ውድ የቻናል ቤተሰብ እንዴት ናችሁ? ሰላም ናችሁ? ዛሬ እኔ ጋር ከቆያችሁ ከነዋጋው ዋጋው እነግራችኋለሁ። አብዱ አሊን ሰብስክራይብ ያላደርጋችሁ ሰብስክራይብ አድርጉ። ይህ የውጭ በር ተንሸራታች ነው። ከነዋጋው በምን ያህል ኮስት፣ በምን ያህል ማቴሪያል እንደተሰራ እነግራችኋለሁ። ተከታተሉኝ። እንደምታዩት ይህ ተንሸራታች በር ነው። በጣም ፍክት ያለና በጣም የሚያ ነገር መንሸራተት በህፃን ልጅ እንኳን መንሸራተት እንዲችል ተደርጎ የተሰራ ነው። እኔ ሁልጊዜም እየነገርኳችሁ ነው። እናንተ ግን እውነት እየመሰላችሁ ወይም ደግሞ በውሸት የሚሰራን ብቻ ነው እየተከተላችሁ ያላችሁት። እንደምታዩት ፍክት ያለና በጣም የሚያምር ይህ የሰው መግቢያ ነው። ሙሉ ውበቱ ለየት ያለና ፍክት ያለ በጣም የሚያምር ማራኪ፣ ባካችሁ ባካችሁን ያትሸወዱ ብዬ እየነገርኳችሁ ነው። እናንተ ግን እየተሸወዳችሁ የማይሆን ነገር እየወሰዳችሁ ነው። ለምን በትንሽዬ ነገር ትሸወዳላችሁ? እኔ ከሰጣችሁኝ ሙሉ ኃላፊነት እኔ ሰርችል እናንተ በማንኛውም ቦታ በማንኛውም ሀገር እኮ ሰጣችኋለሁ። ተመልከቱ እስር ላይ እስከ ዛሬ 60 በ40 ነበር የምንጠቀመው አሁን 80 በ40 ነው እየተጠቀምኩ ያሉ ተመልከቱ። ስፋቱ ማለት ነው። እኔ ለብረት የምሳሳው ወደ ኋላም ብረቱ እያንድ ተመልከቱ። እስር ላይ እያንዳንዱ ማንሸራተቻው ራሱ ይለያል። ጠንካራና በጣም ይህ በር ስምንት ሰው የሚያነሳው አይደለም። እባካችሁ እባካችሁ አትሾ ይህን ዲዛይን በጣም ፍክት ያለ ከጀርባ የተጠቀሙ ሁለት ኳርቲዝ የሚባል ላሜራ ነው። እንደምታዩት ይህ የሰው መግቢያ ነው። መኪና ሲመጣ ደግሞ እንደዚህ ይከፈታል። በትንሽ ህፃን ልጅ እንዲከፈት መሆን አለበት። በጣም ውሃ መሆን አለበት። የሚጮህ መንጋጋት ራሱ የለበት። የለበትም እኔ በተግባር እንጂ በወሬ አይደለም። እኔን ሰብስክራይብ አድርጎ አዳዲስ ነገር አዳዲስ ዲዛይን ሁልጊዜ ልስጣችሁ። ራሱ የቻይና መንሸራተች አይደለም እኔ ራሴ ሰርቼው ነው ምክንያቱም ሁልጊዜ ጠንካራ መሆን ስላለበት እስቲ ካልሆነ ወደ ቲክቶክ ኑና ያለውን ነገር እስቲ ባለሙያም ምን ያህል እኔ ጋር ፎሎ አድርጎኝ ምን ያህል እንደሚከተሉኝ እዚያ ውስጥ ገብታችሁ ማየት ትችላላችሁ። እና አትሸወዱ አትሸወዱ እያልኩ ነው። በማንኛውም ቦታ በማንኛውም አገር አደርስላችኋለሁ ከሰጣችሁኝ ማለት ነው። የብረት ውፍረት ሚሊም አለው። እናንተ በር መሆኑን እያያችሁት ነው። በር ብቻ ስለሆነ አይደለም ሙሉ በምን ተሰራ፣ እያንዳንዱ ነገር ምንስ ሆነ የሚለውን ነው። ተመልከቱት። ይህን ማንሸራተቻ አብዛኛውን ጊዜ የፋብሪካ ነው የሚጠቀሙ። እሱ ደግሞ አይችልም። የፋብሪካ ነው የሚጠቀሙላችሁ። እኔ ግን ራሴ ሰርች ራሴ ነኝ እንደዚህ። ምክንያቱም የእድሜ ልክ ስራ መሆን አለበት። እንትና አትሾዱ። እስቲ ስራቸው ጎበዝ ከሆኑ ለምን እንደዚህ በስራ ልብስ ለሆነው ለምን ለእናንተ ለማሳየት አይመጡም? ስለዚህ የሰውን ስራ አይደለም እኔ የሰውን ስራ አይደለም እኔ የራሴን ስራ ነው እንደዚህ። ፍክት ብሎ ወዝ ራሱ ቀባዋለሁ። እያንዳንዱ ነገር የተለየ ነው። የሚወራ ሳይሆን በተግባር ነው። ትሰብ ካረጋችሁ በማንኛውም ቦታ በማንኛውም ሀገር፣ እኔ ትኮራላችሁ እንጂ የምታፍሩበትን ነገር መቼም አላረገውም። እያንዳንዷ ነገር በራሴ እጅ በራሴ ነው። አማና ነው። እያንዳንዱ ነገር እየሰራ ሜንሽን አረግላችኋለሁ። አካውንት አስቀምጥላችኋለሁ። ይህ በር በ9 ሺ ብር ማገኘት ይችላሉ። በ0923743544 በማንኛውም ቦታ በማንኛውም ሀገር እናደርሳል ወዳቸዋል።